ዱንያ መሰጠት የመወደድ የመጠላት ምልክት አይደለም። ድህነት የመጠላት ምልክት አይደለም። እስልምናን ኢማንን ግን አላህ ለሚወደው እንጂ ለማንም አይሰጥም አሉ። ወንድሜ አላህ ወዶ የሰጠህን ዲን ተጠቀምበት። ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ሌላ ወንድሜ አላህ እስልምናን የሰጠ ስለወደደህ ነው።

ልክ ዘፈን ሲመጣ ማሻአላህ ሰብረኛ ሆነን በደንብ እናየዋለን። ልክ ቁርአን ይመጣል፣ እለፍ፣ ዳዕዋ ይመጣል፣ እለፍ። አሰላሙ አለይኩም ወራህመቱላህ ወበረካቱ። የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ ስብሓነሁ ወተዓላ ሰላም እዝነት፣ ጥበቃ አይላያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ዛሬ አንኳር ነጥቦች ላይ ትንሽ ቆይታ እናደርጋለን፣ ብዙ ርዕሶችን እንዳስሳለን። አላህ ስብሓነሁ ወተዓላ ረሱሉና ዓለይሂ ሰላቱ ወሰላም የመጨረሻው ነቢይ የነቢያት መደምደሚያ አድርጎ ልኳቸው የእሳቸው ኡማ አድርጎን እኛንም አምጥቶ

የእሳቸው ተከታይና በሳቸው ሸሪዓ ላይ ስንሆን ደግሞ አላህ ሱብሓነሁ ወተዓላ በሳቸው አማካኝነት ለኛ ደግሞ ያዘዘን ትዕዛዞች ብዙ ናቸው። በኢስላም ጥላ ስር ሆነን የምንሰራቸው የታዘዝናቸው ብዙ ነገሮች አሉ። በዱንያም በአኼራ ለስኬት የሚያበቁን በመጀመሪያ አላህ የሳቸው ነቢያት ነቢ መደምደሚያ አድርጎ እስልምናን መርጦ ሲሰጠን ራሱ አላህ ስለወደደን። ወንድሜ አላህ እስልምናን የሰጠ ስለወደደህ ነው። እህቴ አላህ እስልምናን የሰጠች ስለወደደች ነው። ነው አይደለም እኔ አይደለውም ያልኩት ረሱል ዓለይሂ ሰላቱ ወሰላም ሲናገሩ ሲያስተምሩን አላህ ዱንያን ለሚወደውም ለማይወደውም አላህ ይሰጠዋል አሉ። ዱንያን ለሚወደውም ለማይወደውም አላህ ይሰጠዋል። ዓለም ላይ ያሉ የሚባሉ ባለሀብቶች ስታያቸው ከአላህ መንገድ ያፈነገጡ ናቸው። ኢስላምን ያላገኙ ናቸው። ዱንያ መሰጠት የመወደድ የመጠላት ምልክት አይደለም። ድህነት የመጠላት ምልክት አይደለም። ዲንን ግን አሉ ረሱል ዓለይሂ ሰላቱ ወሰላም፣ እስልምናን ኢማንን ግን አላህ ለሚወደው እንጂ ለማንም አይሰጥም አሉ።

ጸጋይንም በእናንተ ላይ አሟላው ፈጸምኩ አለ። ወረዲቱ ለኩም ልእስላም ዲና ከሃይማኖት በኩል እስልምናን ወደድኩላቸው አለ አላህ። ኢነ ዲን ንድ ላህን እስላም ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ሌላ አይደለም። ይህን ዲን አላህ ለወደዶን የሰጠው የዛሬ ዐሥራ ምናምን ዓመት ወይም ከዛ በላይ አዲስ አበባ አወሊያ መስጂድ ላይ አንድ ወንድማችን ሻሃዳን ያዘና አለቀሰ። ምን ነው ሲሉት አላህ ለአቡ ጣሊብ ያልሰጠውን ስጦታ ሰጠኛል። ግልጽ ነው፣ አላህ ለአቡ ጣሊብ ያልሰጠው። አቡ ጣሊብ ማለት በኢስላም ታሪክ ትልቅ ስራ የሰሩ ናቸው። ከነቢዩ ዓለይሂ ሰላቱ ወሰላም ጀርባ ሆነው

ቁል ላኢላሃ ኢለላህ አጎቴ ወይ ላኢላሃ ኢለላህ በል፣ ውሓጁ ለካ ዒንደላህ አላህ ዘንድ የምናገርልህን ምመሰክርህልን ቃል ባካ አጎቴ በዚህ ሰዓት እንኳን ላኢላሃ ኢለላህ በል ሲሏቸው፣ አቡ ጃህል እና መሰሎች ሩጦ መጡ። መጥፎ ሰው ይባላል። ያንተን መጥፎነት ያንተን መጥፎ አወዳደቅ ሳይ አይላቀቅህም። አቡ ጃህል ማለት አቡ ጣሊብንም ረሱሉና ዓለይሂ ሰላቱ ወሰለም ጭምር እጋደላቸዋለው የወንድምን የወንድም ልጅ አሳልፈ እስካል ሰጠህን ላኢላሃ ኢላላህ ማለት እስካላቆመ አቆመ ሲል ነበረበር ነበር፣ አቡ ጃህል ነገር ግን መጨረሻ ሰዓት ግን ተቆርቋሪ መሆኑ መጣ። አተርጊቡ አን ሚለት የአብድልሙጠሊብ መንገድ ትተህ የዚህን ወጣት የሙሐመድን መንገድ ልትከተል? አረ ሰው ምን ይለናል? አረ የአባቶቻችን መንገድ ሲል አቡ ጣሊብ የአባቴ መንገድ ይሻለኛል ብለው በኩፍራቸው ሞቱ።

ስለዚህ አላህ ወደ የሰጠንን ዲን እንጠቀምበት ኢስላም ብዙ ኃላፊነት ሰጥቶናል። ኢስላም ብዙ ሥራ ሰጥቶናል። እኔ አቅም የለኝም ብለን የምንሻሸው አይደለም። ሁላችንም በተሰጠን ኢስላም በሰጠን ነገር ልንጠቀም ልንሠራ ይገባል። ብዙ ነገሮችን ኃላፊነት ተሰጥቶናል። እኔ አቅም የለኝም እኔ ማድረግ አልችልም ሳይሆን ሁሉም በአቅሙ የራሱን ያክል ይስራ። ሰሀቦች ይህን አደረጉ።

ሰዎች መጽሐፍ ጽፈው አሉ። ስለ እስልምና ከትቦዋሉ። ምን ብሎአሉ? ለዑለማዎች ባቅምህ ኩቱቡ ሲታ ተፍሲሮችን፣ የሐዲስ ኪታቦችን፣ የሲራ ኪታቦችን አድል ስጥ፣ እንዲያስተምሩ አድርግ። አማርኛ መጽሐፎች፣ በኦሮምኛም በማኅበረሰቡ በሚገባው ቋንቋ የተተረጎሙ መጽሐፎችን ለማኅበረሰቡ አዳርስ። ዳዕዋ ላይ ነ ለኢስላም በማበርከት ላይ ነ የግድ ዳዕዋ መድረክ ላይ ቁጭ ብሎ መናገር ብቻ አይደለም። ግልጽ ነው አይደል? ዳዕዋ በሰዎች አንደበት ዳዕዋ ማድረግ ይችላል። ገጠሩ ላይ ምንጣፎችን ላክ። ቁርአን የሌለበት ቦታ ላይ ቁርአን ላክ። አሁን ደግሞ በዘመኑ ማሻ አላህ ብዙ ሚዲያዎች በየቦታው በዝቶ አሉ። ሀገራችን ላይ እስላማዊ ሚዲያዎች በጣም ብዙ አሉ። እነሱን በአቅምህ እርዳ የአቅምን የበኩልን አድርግ ዳዕዋው ተደራሽነት እንዲሆን ሰዎች ጆሮ እንዲገባ ሪሳላው የረሱል ዓለይ ሰላት ወሰላም መልእክት አስተምሮ የአላህ ትዕዛዝ ዓለም ላይ እንዲዳረስ የበኩልን አድርግ በገንዘብህ ምን ማድረግ ትችላለህ ዳዕዋ ማድረግ ትችላለህ በገንዘብህ ዳዕዋ ማድረግ ትችላለህ እዚ ያለው ደግሞ ሃላፊነት አለበት በየቦታው ያለው ይህን ዳዕዋ እንዲሰራጭ ሁሉም የበኩሉን ማድረግ አለበት። ሁሉም ኩልኩም ራእን ኩልኩም ራእን ወኩሉኩም መስዑሉን አን ረእየት ያ ሁላችሁም ጠባቂዎች ናችሁ፣ በምትጠብቁት ነገር ደግሞ ሁላችሁም ተጠያቂዎች ናችሁ። ሁሉም ኃላፊነት አለበት። እኔ አቅም የለኝም ማድረግ አልችልም አትበል። በአቅምህ ርዳ። እጅህ ላይ ሞባይል አለ ዛሬ ሐቂቃ ሼር ላይክ ምናምን ነው የሚባሉት? ሼር ላይክ ምናምን የዘፈኑን ነው የምናደርገው ወይስ የቁርአን ነው የዳዕዋውን ነው? ሼር ላይክ እነሱን የምናበረታተው የእነሱ ተከታይ የምንነው ነው? የቁርአን የሀዲስ የዳዕዋው ስለ እስልምናው ነው ወይስ እንተፉ ሙዚቃው የምኑ የምኑ ነው? የትኛው ላይ ያለ ነው? ራሳችን ጠይቅ። አየ እንዳበረከትክ ነው ይሆን ነገር እያረክ ነው አንተ የሆን ነገር የእነሱ ተከታይ ስትሆን

ይህ ሞባይል ኒዕማም አለው። እንደዚሁም ደግሞ ዓዛብ ቅጣትም አለው፣ በላም አለው። ጥሩ ነገር አድርገን ከተጠቀምንበት፣ ዳዕዋውን ከሰማህበት፣ ቁርአን ካዳመጥክበት፣ ስለ እስልምና ከተረዳህበት ማሻ አላህ ጥሩ ነገር ይዛሃል። አለዛ መጥፎ ነገር ምንድነው። ሞባይላችን የሞላው ራሳችንን ፈትሽ እስቲ፣ ምንድነው የሞላው? ስንት ዘፋኝ ሞላ፣ ስንት አርቲስት ሞላ፣ ስንት ራቆታን ምትሄድ ሞላ? ወይስ የማን ዳእዋ ነው ሰው ያለው? ሓዲስ ቁርአን ያለበት ምኑ ላይ ነው? ሚሞሪ ላይ የጫንከው ምንድነው? ራሳችን ጠይቅ። ባለን ነገር መጠቀም ካልቻልን ጊዜ ያልፍብናል፣ እድሜያችን ይሄዳል። የዚህ ጊዜ ደግሞ ነገ የውመል ቂያማ አላ ሱብሓነሁ ወተዓላ ዘንድ ደግሞ ሒሳብ ምርመራ አለን። ለዚህ ነው ታላቁ ዓሊም

አብዛኛው ቤት ቴሌቪዥን የለም ቢባል እንኳን ሞባይል አለ። ዩቱብ ምን ይከታተላሉ? በየቤቱ ዋይፋይ ይገጥማል። ሰው እንደው በአላህ አብዛኛው ጊዜውን በምንድን ነው የምናሳልፈው? በምን እያሳለፍነው ነው? እንዴት እያሳለፍ ነው ነው? አብዛኛውን ሰዓት ኢስላማዊ ዳእዋዎችን በመከታተል ወይስ ምን? ዛሬ ዑዙር የለን፣ ምንም ዑዙር የለን። አይ ስራ ነበርኩኝ ምናምን ዑዝር የለም። ቤት ስገባ ማሻአላህ ተፍሲሩም በል፣ ስለ ሰላት አሰጋገድ በል፣ ወቅታዊ ጉዳዮች በል፣ ሁሉን ነገር በሚዲያ ላይ ይቀርባል። ግን እኔ እየተጠቀምኩት ያለው ምንድን ነው? ዛሬ ሰላት እኮ ሰው አስር ደቂቃ አንድ አውቃት ሰላት ለመስገድ ቂያማ ሆኖበት ኧረ ረፈደ ኧረ ኢማሙ አስረዘመ ይላል። ዘጠና ደቂቃ ኳስ ለማየት ቁጭ ብሎ ያንን ኳስ ለመቀጥቀጥ፣ ግን ሰዓት ረፈደ ይላል። ቀድሞም ይገባል መስጊድ ገብቶ ቀድሞ ዳእዋ ማዳመት፣ ዚክር ማድረግ፣ ሰላት መስገድ ባለበት መሆን የነበረበት ነበር። ግን ቀድሞ ራሱ ወደ ኳስ መመልከቻው ቤት ይሄዳል ከዛ ሳምንቱ ስለተካሄደው ፈትዋ ይሰጣል። ሳምንት ከሌ ነበር ያሸነፈው፣ ከሌ ነበር ያገባው ምን ይላል። ከዛ ዘጠና ደቂቃ ማያልቅ ካለቀ በኋላ ቁጭ ይላል። ዳኛው ተሳስተዋል፣ ይሄ እንዲህ ብለዋል፣ እንዲህ ብለዋል። እዛው ምንም ሰዓቱ የዛ እና አይታወቅም። ለሰላት ግን አስር ደቂቃ ለመስጠት ሰው ትልቅ ቋጥኝ ድንጋይ እንደ ተሸከመ ሆነበት። ነገ ምናደንቃቸው ተጫዋቾች አይደሉም አኼራ ላይ ለኛ ሊጠቅሙን ይመጡት እሱ ስራውን ነው እኮ፣ ስራው ነው እሱ። ሳምንታዊ ወራ የተከፋኝ ነው። ስራው ነው የሚጫወተው። ስራው ነው ሌላ እኮ አይደለም። ነው አይደለም። በብዙ ገንዘብ እየተከፈለ ነው። አንተ ግን ትልቁ ስራ ሊከፈልህ የሚገባው ስራ የነበረው ሰላትህ ነበር። ሰላትህ በዚህ ያልፋል፣ ተፍሲር ነበር፣ በዚህ አመልጠሃል። መስጊድ ውስጥ መቀመጥ ያለው ደረጃ ከባድ ነበር። የትም ቦታ ማይሰጥ ትልቅ ስጥታ መስጊድ የአላህ ቤት ስትቀመጥ

የውስጥ እርካታ መረጋጋት ደስታ ርቆናል አደ በምን ምክንያት ከአላህ ራቅና ይሄ ነው ሚስጥሩ? ከአላህ ስለ ራቅን ደስታ ራቀን ከኛ ጠፋ ፈረንጆች ተመልክቱ ደስታ ፍለጋ ሀምረ ጠጡ ደስታ ፍለጋ አጡት የዝሙት አይነት ፈጸሙ አላህ የሚጠላውን ነገር በአጠቃላይ በአደባባይ ፈጸሙ ምን ፍለጋ ደስታ ዝም ብሎ አይገኙም? በቢሊየን የሚቆጠር ብር ቢኖር ወላሂ ደስታ አይገኝም ብዬ ነው የምናገረው። ወላሂ ደስታ አይገኝም። መ አላቸው በቢሊየን የሚቆጠር በዶላር በዩሮ ግን ደስታ ናቱት። መጨረሻ ደስታ ብለው የሄዱት ምንድን ነው? በራሳቸው እጅ ራሳቸውን ማጥፋት። አንገታቸውን ያንቃሉ፣ በስለት ራሳቸውን ይወጋሉ፣ ኤሌትሪክ ይጨብጣሉ፣ ባሕር ውስጥ ጥልቅ ባህር ውስጥ ራሳቸውን ይከታሉ፣ ህይወታቸው ይጠፋል። አላህ ምን አለን? አላ ቢዝክሪላህ አዋጅ፣ ንቁ አላህን በማውሳት ተጥመኢኑል ቁሉብ ልቦናዎች ይረጋጋሉ። ደስታ የሚመጣው አላህን ስናወሳ ነው። ስለዚህ መስጊድ ውስጥ በየትኛውም ማናገኘው ስጦታ መስጊድ ውስጥ አለ። እንዲህ ስትቀመጥ ዳዕዋ እያዳመጥ ግኖ የአላህ ሰኪና ይመጣል። ኢላ ነዘለት አለይሂም ሰኪና፣ አላህ በነሱ ላይ ሰኪናን ያወረደባቸው ቢሆን እን

ዱንያ ላይ ብልጭልጭ ነገር ትቼላቸው እኔ ጋር ለመቃረብ ኑ የሚሰሩትን ስራ ተመልከቱ። ፈኡሽሂዱኩም ይላል። በሌላ ዘገባ እናንተ መስካሪዎች ናችሁ። አኒ ቀድ ገፈርቱ ለሁም እኔ ወንጀላቸውን ምሬያቸዋለሁ ይላል አላህ። ለማን የአላህ ቤት የተቀመጡት ለዚህ ነው። የአላህ ቤት ሲባል ሙስሊሙ ልብ ላይ ትልቅ ቦታ አለው። መስጊዱ ሲነካበት የሚቆጣው ሙስሊሙ ለዚህ ነው። ለአላህ ቤት ትልቅ ቦታ አለው። የአላህ ቤት የስነ ምግባር መፍለቂያ ነው። የአላህ ቤት የሰላም መፍለቂያ ነው። የአላህ ቤት ደስታ የሚገኝበት ነው። የአላህ ቤት ጭንቅሲን ጭንቀት ማስወገጃ ነው። ያ ቢላል አሪሕና ቢሰላሉ እኮ ነቢዩ ሰለም አንተ ቢላል ወይ አረ በሰላት አሳርፈናሉ አዛም ብላይቃም ምን እንስገድ። ደስታ የምናገኘው በሰላታችን ነው። የት የአላህ ቤት መስጊዱ ሲነካበት ሙስሊም የሚያንገበግበው ከቤቱ ከምኑ በላይ ውስጡ የሚያቃጥለው ይህና፣ መሰል ትልቅ ልዩ ስጦታዎች ስላሉት ነው።